እንቢን አስተምረኝ የመድኃኒቴ አምላክ፣ እንደምናመሸ በፊት ቆምኩኝ እኔን እንድትባርክ፣ በፍጥረት ሁሉ ላይ እየተመሰገንክ፣ ሸክም የሆነውን እንባይና አየሆይ ያለፈው አጢአቴን በነሳ አጥበ እኔን ልጄ ስትል ከአጢአት አርቀ እኔን ለይተ ለጠየቀኝ እሺ፣ እሷም ና ስትለኝ እሺ፣ ዮሴፍን እስኪ እንዴት አስተማርከው እሺ እሱ ተቃራኒ የማይፈራ እምቢታ፣ እኔ ደግሞ የታሰርኩ በሰዎች ይሉኝታ። እስኪ በዚህ ዘመን ማን ነው ልበ ደፋር? የንጉሥ ሚስጠርታው ብላውን አነደር እምቢ ብሎ ለአምላኩ የሚያድር ዮሴፍ በዘመኑ ይህን አደረገው፣ ያውቅ ነበረ አምላክ እንደሚያየው ቀን ከሌሊት ስትነዘንዘው፣ እንቢ ማለቱ ነው ከርቸሌ ሊያስገባው። እግዚአብሔር ግን ልቡን ውስጡን አሳረፈው። እምቢታ እንዴት ነው ጌታ አስተምረኝ፣ ፍቃድህን ፈትኜ መርምሬ እንዳገኝ። ምን ይላል ሳይሆን አንተ እንድትመራኝ፣ ፍቃዴን ሰጠው ፍቃዴ አኑረኝ፣ እንቢን አስተምረኝ ለመበደል መቅደም በአጢአት መውደቅ ለመርከስ፣ አጢአትን ተላምጃለው እዛው ስልከሰከስ። እዮብን እንዴት አስተማርከው? እምቢ አምላክን ተወው ሲሉት እምቢ አታመልከው አትጸልይ ሲለው እምቢ ልጆቼን አታህል ሲሉት፣ እግዚአብሔር ሰጠ እግዚአብሔር ነሳ። ሀብት ንብረት ጠፋ ቢሉት፣ እግዚአብሔር ሰጠ እግዚአብሔር ነሳ። እዮብን አየሁት እምነቴን ሲያጸና፣ ዳግም እንዳልበድል አጸናኝ በምስጋና። ጓደኞቹ ሲርቁት ጎረቤት ዘመዶቹ፣ ሲሸሹት ሲንቁት እሱን ሲያንቋሽሹት፣ እግዚአብሔር አጸናው ትዕግስትን ሰጡት። ሚስቱ ርቃው ስትሄድ እሱን ተጠይፋው፣ እሱ ተስፋ አልቆረጠም ሚስጥሩ ስለገባው ይነጋገር ነበር አምላኩን እየለመነው። ፈጣሪም አየው እምነቱን ጎበኘው። ሴጣንን አሸንፎ በዝረራ ጣለው። እንዳይቆጭ አድርጎ ጥፉን ካሰው ስሙንና ታሪኩን እንዳይጠፋ በመጽሐፍ ተከለው። የትዕግሥት አርያ እዮብን ሰጠን። ስሙን እንጠራለን እስካለናለን። የትዕግሥት አርያ እዮብን ሰጠን ስሙን እንጠራለን እስካለን አለን። ስለወደዳችሁት እናመሰግናለን። አቅራቢና አዘጋጅ የአብስራ ኪያ። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉት። ለምትወዱት ጓደኞቻችሁ ሼር አድርጉት። ስላዳመጣችሁን አመሰግናለሁ። ክበሩልን ክበሩልን። እናመሰግናለን።